ሰላም ጤና ስጥልን። የተከበራችሁ እና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። ወቅታዊ ፈጣን መረጃዎች እንዲደርሷችሁ ቻናላችን ላይክ፣ ሸርና ሰብስክራይብ ማድረጋችሁ እንዳትረሱ እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን እያስቀደምን በቅድሚያም አበይቶች እናቀርብላችኋል። በጎንደር የፋኖ ኃይሎች የአንድነት ውጊያ እንደቀጠለ ነው። በዛሬው አውደ ውጊያ ውሏቸውም ከተሞችን ማዕከል ያደረገ ውጊያ አድርገዋል። በስቴ መካነ ኢየሱስ ከተማ ደግሞ የፋኖ ኃይሎች የወረዳውን የፖሊስ ዋና አዛዥ ኢላማ ያደረገ ጥቃት ፈጽመዋል። በወሎ ወልዲያ ዙሪያ በመቻሬ በመርጦና ስሪንቃ ቀጠናዎች ከባድ አውደ ውጊያዎች ውለዋል። ዝርዝር የግንባር መረጃው ቀጥታ ከግንባር ይቀርባል። የብልጽግና ሰራዊት እርስ በርስ ተገዳድሏል። ለእርስ በርስ ግድያው መነሻ ምክንያት ውጊያው መበላሸት ነው ይላል መረጃችን። ብልጽግና አስር የሚደርሱ የሰራዊቱን አባላት በእርስ በርስ ግድያ ያጣበትን ቀጠናና ሶስት ካምፖች የታመሱበትን ወታደሬ የውስጥ መረጃ በዜና ወጃችን ይዘነዋል። የብልጽግናው አገዛዝ አሰብን እንደ ክሪሚያ የማድረግ ዝግጁነት እንዳለው የሚያመላክት ተጨባጭ መረጃ ወጥተዋል በስትራቴጂካዊ የሰነድ ምክሩም ወታደራዊ መፍትሄን አልመዋል እስራኤል የጎላን ኮረብታን ከሶሪያ ራሽያ ክሪሚያን ከዩክሬን የነጠቀችበትን መንገድ የሚተነትነውን የብልጽግናውን ሰነድ ከአፍሪካ ቀንድ ተፈጥሯዊ ና አሁናዊ ሁኔታ አኳያ በዜና ትንታኔያችን ዳሰነዋል በሌላ መረጃችን ብልጽግና የኤርትራ ክህደት የሚል የሚዲያ ዘመቻ በስፋት ከፍቷል። የአስመራው መንግስት በበኩሉ ብልጽግና ሰላሳ ሺህ የሚዲያ ሰራዊት አሰማርቶብናል ሲል ወንጅሏል። ይህም ሌላኛው መረጃችን ነው። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን ወደ ዝርዝር መረጃዎቹ እናመራለን። በጎንደር የፋኑ ኃይሎች የአንድነት ውጊያ እንደቀጠለ ነው በዛሬው አውደ ውጊያ ውሏቸውም ከተሞችን መካከል ያደረገ ውጊያ አድርገዋል በእስቴ መካነ ኢየሱስ ከተማ ደግሞ የፋኑ ኃይሎች የወረዳውን የፖሊስ ዋና አዛዥ ኢላማ ያደረገ ጥቃት ፈጽመዋል በወሎ ወልዲያ ዙሪያ በመቻሬ በመርጦና ስሪንቃ ከተናዎች ከባድ አውደ ውጊያዎች ውለዋል አፋብሃ በላይ ዘለቀ እዝና አፋድ ጎንደር ጠቅላይ ግዛት እዝ በጋራ የሚመሩት ቅንጅታዊ ውጊያ በከተሞች የመሸገውን የአገዛዙን ጦር ማጥቃት ላይ ኢላማ ያደረገ ሲሆን በዚህ እልህ አስጨራሽ የቀናት ውጊያ በቋራ ደለጎና በሻውራ ቀጠና በብልጽግና ጥምር ጦር ላይ መጠነ ሰፊ ሰብአዊና ወታደራዊ ቁሳዊ ኪሳራዎችን በማድረስ ላይ ይገኛል። ውጊያው እረፍት አልባ ነው የሚሉት የግንባር መረጃዎች አብዛኛው ውጊያ የሌሊትና ከንጋት ጀምሮ የሚካሄድ መሆኑን አስረድተዋል። በዛሬው ዕለት ጥቅምት 21/2018 የመይሰው ካሳ ሁለተኛ ኮር አድዋ ክፍለ ጦር ከሁለቱ ከተሞች ሻውራና አጸደ ማርያም ተስቦ ወደ ሞት ቀጠና በከበባ ውስጥ የገባው የብልጽግና ጥምር ጦር ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ድረስ በተደረገው ከባድ ትንቅንቅ የፋኖ ኃይሎች በመልሶ ማጥቃት ድል እንደቀናቸው፣ ግማሽ ቀን በዘለቀው ውጊያም 36 ሲያገለግል የአገዛዙ ጦር መደምሰሱን ቁጥሩ በውል ያልታወቀ ደግሞ ቁስለኛ መሆኑን የኮሩ ሕዝብ ግንኙነት ክፍል አስታውቋል። ውጊያው አመሻሹን መልሶ የተቀሰቀሰ መሆኑን የገለጸው የግንባር መረጃው ሌሊቱን ወደ ሁለቱ ከተሞች ተስቦ የመግባት እድል እንዳለው በመረጃው ላይ ተመላክተዋል። በተመሳሳይ የግንባር መረጃ በቋራ ደለጎ የቋራ ኦሜድላ ክፍለ ጦር ከጎንደር ጠቅላይ ግዛት እዝ ጋር በመጣመር በብልጽግና ጥምር ጦር ላይ ተከታታይ ማጥቃት እንደከፈቱ የገለጸው የግንባር መረጃው የዛሬው ድል የቋራ ከተሞችን ማዕከል ያደረገ እንደሆነ ጠቁመዋል። በዛሬው የቋራ ውጊያ ምን ያክል ሞትና ቁስለኛ እንደተዘገበ ማወቅ ባይቻልም ውጊያው ከባድ መሆኑንና ለቀናት የቀጠለ ከመሆኑ አኳያ ከባድ የሚባሉ ሰብአዊና ወታደራዊ ቁሳዊ ኪሳራዎች እየደረሰበት መሆኑን ግን በግንባር መረጃው ላይ ተመላክተዋል። በሌላ የግንባር መረጃ በወሎ ቤተ አማራ ወልዲያ ዙሪያ በመቻሬ በመርጦና ስሪንቅ ቀጠናዎች ከባድ አውደ ውጊያዎች ውለዋል። ውጊያው ከረፋድ የቀጠለ አመሻሹን የዘለቀ እንደሆነ የገለጸው የግንባር ዘጋቢያችን የአውደ ውጊያ ውለውን ዝርዝር መረጃ እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ ውድ አድማጭ ተመልካቾቻችን፣ እንደምንዋላችሁ ወደእለቱ የግንባር መረጃዎቻችን እናመራለን። እንግዲህ በቀኑ የጣና ሳተላይት ቲቪ የግንባር መረጃዎቻችን በተለያዩ የአማራ ክልል ግዛቶች ከባድ የሆኑ ከአገዛዙ ሰራዊት ጋር የፋኖ ኃይሎች ከባድ ፍጥጫዎች እንደነበሩ ገልጸን ነበረ። በአሁኑ ሰዓትም የተጠናቀቁም እንደዚሁም በአሁኑ ሰዓትም ከባድ አውደውጊያ እየተደረገባቸው ያሉ ቀጠናዎች ይገኛሉ በተለይም በወሎ ቤተ አማራ በወልዲያ ዙሪያ ከባድ የሆነ ፍጥጫዎችና አውደውጊያዎች እንደነበሩ ገልጸ ነበረ። በአሁኑ ሰዓትም በወልዲያ ዙሪያ በተለይም በመቻሬ በመርጦ በሲሪንቃ አካባቢዎች ላይ ከፍተኛ የሆነ አውደውጊያዎች እየተካሄዱ ይገኛሉ። በዚህም የፋኖ ኃይሎች ከፍተኛ የሆነ ጀብዱ ፈጽመዋል። በአፋባሃ ምስራቅ አማራ ሚኒሊክዝ የየጁ ክፍለ ጦር በአሁኑ ሰዓት ከባድ ድል አስመዝግቧል። እስካሁን ባለው አውደ ውጊያ እንግዲህ ከ64 በላይ የአገዛዙ የጥምር ጦር ኃይላቶች ሲደመሰሱ ከ75 በላይ የአገዛዙ ጥምር ጦር ኃይሎች ተማርከው በየእጁ ክፍለ ጦር ቁጥጥር ስር ይገኛሉ። በዚሁ ቀጠና እንግዲህ በተለያዩ ቦታዎች ላይ በሰሜን ወሎ በተለይም ደጋማው ክፍል በዋራ ደላንታ ጋሸና ዙሪያ አካባቢዎች ላይ ከባድ የሆኑ ውጊያዎች እየተደረጉ ሲሆን የአገዛዝ ሰራዊትም እንግዲህ በርካታ የቀበሌ እንደዚሁም የወረዳ ከተሞችን እየለቀቀ እየፈረጠጠ ይገኛል። በአካባቢውም ከፍተኛ ምርኮኛ እንደዚሁም የሚኒሻ እንደዚሁም የአደማ ብተና አባላት የፋኖ ኃይሎችን እየተቀላቀሉ ይገኛሉ። በተለይም በወልዲያ ዙሪያ በመርጦ በእዜት እንደዚሁም በመቻር አካባቢ ያለው አውደ ውጊያ አሁንም ምሽቱን ይህ ዜና ተጠናቀረ ባለበት ሰዓትም እንደቀጠለ ነበረ። በተመሳሳይ በጎንደር ቀጠና ከጧቱ እንግዲህ በተለይም በመተማ ግንባር በቋራ ወረዳ ጧት ላይ የካራ አማራ ክፍለ ጦር የድፍጣ ውጊያ በማድረግ በአጋዘ ሰራዊት ላይ ከፍተኛ ጉዳት አድርሰው ነበረ። በአሁኑ ሰዓት እንግዲህ ወደ አካባቢ በመመለስ የአጋዘ ሰራዊት የፋኖ ኃይሎችን ከበባ ለመፈጸም ሞክሮ ነበረ። በአካባቢው የሚንቀሳቀሰው የአፋ በሀ ሰሜን አማራ ቀጠና በላይዝ ከፍተኛ ድል በማስመዝገብ በቆራ ከተማ የሚገኙ በርካታ ትንንሽን እንዲሁም ትልቅ ከተሞችን በመቆጣጠር ላይ ይገኛል። በዚሁ በጎንደር ቀጠና በእስቴ ደንሳ ብርጌድ እንግዲህ በእስቴ ወረዳ ከፍተኛ በከተማ ውስጥ የሚንቀሳቀሱ የዙ የፋኖ ልዩ ደህንነትና ልዩ ኦፕሬሽን አባላት በመከላኝ ስ መሃል ከተማ ላይ የቦምብ ጥቃት በመፈጸም ሶስት የአገዛዙ ሰዎችን ማቁሰላቸው ታውቋል። በደረሰ መረጃ መሰረት እንግዲህ የወረዳው ፖሊስ አዛዥ እንደዚሁም ሌሎች ከፍተኛ የፖሊስ ኦፊሰሮች በከፍተኛ ጉዳት ወደ ሆስፒታል አምርተዋል። ወደ ሸዋ ስናመራ ከደብረ ሲና እንደዚሁም ከሸዋ ረቢት ወደ አርማንያ ከተማ ለተለያዩ እንግዲህ የፋኖ ሀይሎችን ባለመፈጸም እንደዚሁም በህዝብ ላይ ጉዳት ለማድረስ ሲንቀሳቀስ በነበረው የብልጽግና ጥሞት ጦር ላይ ኪሳራ ደርሶበት ወደ መጣበት ተመልሷል። ጥቃቱን የፈጸሙት ደግሞ እንግዲህ የአፋር ሸዋ ጠቅላይ ግዛትስ ደበበ ነጋሽ ብርጌድ እንደዚሁም በአካባቢ የሚገኙ የፋኖ የአባት አርበኞች ናቸው። ያገዛዙ እንግዲህ የብልጽግና ሰራዊት ወንበር አስጠባቂዎች መነሻውን ከሁለት አቅጣጫ ማለትም ከደብረ ሲና ከሸዋ ረቢት ወደ አርማንያ ታዳጊ ከተሞች በማቅራት በፋኖ ሀይሎች ላይና ይገባል እንደዚሁም በህዝብ ላይ ጉዳት ለማድረስ አስቦ ነበረ። እንግዲህ አፋር ሸዋ ጠቅላይ ግዛት ህዝ አባላት ከአባት አርበኞች ጋራ በሰነዘሩት ጠንካራ ምት በጥላታዊ ከፍተኛ ሰብዓዊና ቁሳዊ ሳይክሰራ አድርሰውበታል። በአጠቃላይ እንግዲህ እስካሁን ባለው መረጃ ከ11 በላይ የአገዛዙ ጥምር ጦር አባላት ሲወገዱ በርካቶች ሙት እና ቁስለኛ በመሆን ወደ ሸዋ ሮቢት ከተማ መመለሳቸውን ከቦታው ያለን መረጃ ያመላክታል። አድማጭ ተመልካቾቻችን እንደዚሁም በተለያዩ ቦታዎች ላይ በርካታ የአውደ ውጊያዎች እየተደረጉ ይገኛሉ። ለተናቀሩት መረጃዎች ተስፋ የለሳ ነው ነበርኩ፣ ከዛው ከትግሉ ሜዳ የብልጽግና ሰራዊት እርስ በርስ ተገዳደለ። ለአማራ ሕዝብ መግደያ ተስሎ የተላከው የብልጽግና ሰራዊት ጋሸና ከተማ ውስጥ እርስ በርሱ ቃታ ተሳስቦ አስር የሰራዊቱ አባላት በተኩስ ልውውጥ መገደላቸውን የአይን እማኞች ለጣቢያችን ዘጋቢ ተናግረዋል። የእርስ በርስ ግድያው መነሻ ምን እንደሆነ ስረ ምክንያቱን የጠየቅናቸው የውስጥ አርበኞቹ የኦሮሞ ተወላጅ የሰራዊቱ አዛዦችና የበታች ሹሞች በሌሎች ብሔረሰብ ተወላጆች ላይ የሚያደርሱትን ጫና ተከትሎ የተፈጠረ እንደሆነ ጠቁመዋል። እንደ ውስጥ አርበኞቹ መረጃ ራሳቸውን የስርዓቱ ጠባቂ አድርገው ስለሚቆጥሩ ሌላውን በጥርጣሬ ነው የሚመለከቱት። በዚህ ድርጊታቸው የተነሳ ሁሉም የሰራዊቱ አባላት ተማሩባቸዋል ሲሉ የጸቡን መነሻ አስረድተዋል። ይህ ቁርሾ እያደገ ሄዶ በተለይ የደቡብ ተወላጆች እንዲያውም ከአማራ ሕዝብ ጋር አንዋጋም ብለው ማመጻቸውና ይህን የደቡብ ተወላጆች አርማ በሌሎች ብሔረሰብ ተወላጆችም ዘንድ ድጋፍ በማግኘቱ ውዝግቡ ወደ ቃታ መሳሳብ እንደዞረ ጠቁመዋል። የውዝግብ እያደገ ሄዶ አንዱን የከንባታ ተወላጅ የኦሮሞ ተወላጅ የሆነው የሬጅመንት መሪ ውጊያ አበላሽታል በሚል በመረሸኑ የተነሳ የብልጽግና የጦር ሰፈር ታምሶ ሰራዊቱ ጎራ ለይቶ እንደተታኮሰ ይህም ጥምጥማት ቻይና ካምፕና መብራት ኃይል ተብለው በሚጠሩ ሶስት ወታደራዊ ካምፖች ከፍተኛ መደናገጥ እንደተፈጠረ ምንጮቻችን ጠቁመዋል። በዚህ የተነሳ አስር የሰራዊቱ አባላት ሲገደሉ ቁጥራቸው በውል ያልታወቁት ደግሞ ቆስለው ወደ ሕክምና ተወስደዋል፣ ያሉት ምንጮች የብልጽግና ሰራዊት እርስ በእርሱ ሲገዳደል ይህ የመጀመሪያው እንዳልሆነ አስታውሰዋል። ምንጮች ከወራት በፊትም በተመሳሳይ ሁኔታ በራያ ቆቦ፣ በጋይንት ጎብጎብና በምዕራብ ወሎ የብልጽግና ሰራዊት እርስ በርሱ ተገዳድሏል ሲል ክስተቱን አስታውሰዋል። የእርስ በርስ ግድያው የተፈጸመው ትናንት ለሊቱን ነበር ያሉት ምንጮች ከካምፕ የጠፉ ወታደሮችን ለመያዝ ዛሬ ቀኑን ሙሉ አሰሳ ሲካሄድ መዋሉን፣ ነገር ግን እስከ እኩለ ቀን ድረስ የተያዙ የሰራዊቱ አባላት እንደሌሉ ለጣቢያችን ዘጋቢ አስረድተዋል። ከጋሸና ከተማ ጀምሮ ቦያ ቦያ ሚካኤል ሻሪያ ገነት፣ እንዲሁም ከጋሸና ከተማ ጀምሮ ወደ ዋድላ አቅጣጫ እንጭቄ ወንዝ የዶጌት ድረስ፣ በሌላኛው አቅጣጫ ደግሞ ከጋሸና ከተማ ጀምሮ ወደ ላሊበላ አቅጣጫ ማለትም ጣጃ ድብኮና አካባቢው አሰሳ ሲያደርጉ መዋላቸውን፣ ሆኖም የፋኖ ነፃ ቀጠናዎች አሰሳቸውን እያደናቀፏቸው አንድም ከካምፕ ያመለጡ የሰራዊት አባላት ማግኘት እንዳልተቻለ ገልጸዋል። የብልጽግናው አገዛዝ አሰብን እንደ ክሪሚያ የማድረግ ዝግጁነት እንዳለው ተጠቆመ። በስትራቴጂካዊ የሰነድ ምክሩም ወታደራዊ መፍትሄ አልሟል። አገዛዙ የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ ባዘጋጀው ባለ 250 ገጽ ሰነዱ ላይ እንደጠቆመው አሰብን እንደ ክሪሚያ የማድረግ ዝግጁነት እንዳለው አመላክቷል። ሰነዱ ምንም እንኳን በውጭ ጉዳይ መስሪያ ቤት ውስር ባለው የውጭ ጉዳይ ኢንስቲትዩት ቢዘጋጅም የመንግስት አቋም እንደሆነ ይታመናል። ኢትዮጵያ የባህር በር የግድ ያስፈልጋታል ሲል በብዙ ገጾቹ አብዝቶ የመውትወቱን አግባብነት የሚጠራጠር ማንም የለም የሚሉት የሰነዱ ተቾች ኢትዮጵያ የባህር በር ልታገኝ የምትችልባቸውን እድሎች ሁሉ መፈተሽና የመፍትሄ ሀሳብ ማቅረብ ያስፈልጋል የሚለውን ሀሳብም አለመጋራት ፈጽሞ አይቻለንም ይላሉ። ሆኖም ግን እንዴትና ከየትኛዋ አጎራባች ሀገር ጋር በሚኖር ምን መሰል ስምምነት የሚለው ተጠየቅ የሀሳብ ልዩነት ያመጣል ብለዋል። የባህር በር ጥያቄ አሁን ለመነሳቱ እድሎች አሉ የሚለን ይህ ሰነድ በበኩሉ የባህር በር ማግኘት ጉዳይ ሰፋ አድርጎ በሚያተትባቸው ገጾች ዓለም አቀፍ ማህበረሰብ ምንም እንኳን የባህር በር የሌላቸውን ሀገራት የባህር በር የማግኘት ጥያቄ የሚመለከት በቀጥታ መብቱን በሚሰጥ መልኩ የደነገገው የህግ ማዕቀፍ ባይኖርም ይልና ኢትዮጵያ በቀጥታ የዓለም አቀፍን ስምምነት በመጥቀስ የባህር በር ለማግኘት ልጠቅሰው የምትችለው ግልጽ የሆነ የስምምነት ህግ ማግኘት አዳጋች ይመስላል ሲል ሌሎች ከህግ ውጭ አሉ አማራጮችን አብዝታ ማሰስ እንዳለባት ጠንክራ አድርጎ ያሳስባል። የዓለም አቀፍ ህጎችን ዋነኛ መፍትሄዎች አድርጎ ማሰብ ስህተት ነው የሚለን ይህ ወደ ቀይ ባህር ለመመለስ የሚያግዙ ወሳኝ ስትራቴጂዎችን ይቀይሳል የተባለለት ሰነድ የዓለም አቀፍ ስምምነቶችንም ሆኑ ልማዳዊ ህጎች የኢትዮጵያን የባህር በር የማግኘትን ጥያቄን በሚመለከት በቀጥታ የሚደግፍ አድርጎ ማንሳት ከባድ ነውም ሲል ድምዳሜውን ያስቀምጣል። ይህን መሰሉን ድምዳሜውን የተመለከቱ የሰነዱ አንባቢዎች የብልጽግናው አገዛዝ መፍትሄ የኃይል አማራጭ እንደሆነ ለመገንዘብ አይከብደውም ብለዋል። ኢትዮጵያ የባህር በር ማግኘት ጥያቄዋን በህግ ብቻ በማስረዳት ታሳካለች የሚለው ከባድ ቢሆንም ያሏትን ሌሎች አማራጮች ተጠቅማ የባህር በር ማግኘት ከቻለች ግን የባህር በሯን ያሳጧትን ህጎች ውድቅ በማድረግ የተለያዩ የህግ መሪዎችን እንደ መከራከሪያ የማቅረብ እድል ይኖራታል ሲል በቀጥተኛ ቋንቋ መፍትሄ ያለውን ያስቀምጣል። ለጠቅ አድርጎም በማንኛውም አማራጭ የባህር በር ማግኘት ከተቻለ በኋላ ግን የተለያዩ ዓለም አቀፍ መርሆችን ከታሪክ አጋጣሚዎች ጋር በማንሳት እንደ ህግ መከራከሪያነት ማቅረብ ይቻላል ሲል ከጦርነት በኋላ ለሚመጡ መከራከሪያዎች ራስን ማዘጋጀት እንደሚገባ ይመክራል። በማንኛውም አማራጭ ማለት በግልጽ ቋንቋ ወታደራዊ አማራጭን ያካተተ ነው የሚሉት የጉዳዩ ተከታታዮች ብልጽግና ወደ ኤርትራ የሚያማትረው ወታደራዊ እርምጃውን እያሰበ ነው ሲሉ ይሞግታሉ። የሰነዱ አደገኛ ሊባል የሚችለው ምክረ ሃሳብም ይህ እንደሆነ ምልከታቸውን አጋርተዋል። የህግ መከራከሪያዎቹና መርሆቹ ምን ሊሆኑ ይችላሉ የሚለውን ስንመለከት የኢትዮጵያ የባህር በር አልባነት ኤርትራ ከኢትዮጵያ ከመገንጠሏ ጋር በጉልህ ተያይዞ የሚነሳ ነው በሚል ተለምዷዊ የታሪካችንን እጥፋት አስታውሶን ወደ ከበደው ነጥብ የሚሻገረው የብልጽግናው ሰነድ የሀገራችን የባህር በር አልባነት ጉዳይ ላይ የአልጀርስ ስምምነት ተጨማሪ ሚና መጫወቱ ይጠቀሳል። አክሎም ኤርትራን አስመልክቶ ቀደም ያሉት ስምምነቶች ውድቅ መሆን ይችላሉ ሲልም በየትኞቹም ዓለም አቀፍ ሕግጋት ሉዓላዊነቷ የሚታወቀውን ሀገር ፈጽሞ አላውቅሽም ሲል ምንም በማያሻማ ቋንቋ ይነግረናል። ይህን ጭንብል ባብራራባቸው ገጾችም ሀገሪቷ የግዛት ልውውጥ በማድረግ የባርበር ማግኘት ትችላለች ከሚለው የቢሆን እድል በተጨማሪ ሌላ ከበድ ያለ መፍትሄ ያለውን ሲያቀርብ፣ ቀጣይ ሁነቶችን አደገኛ የሚያደርጋቸው ሆነዋል። ይህም አሰብን ለመጠቅለል ወታደራዊ እርምጃ ከታሰበ ሞዴሉ እስራኤል የሶሪያ ግዛት የሆኑትን የጎላን ኮረብታዎች በኃይል ይዛ ከ50 ዓመት በላይ የዘለቀችበት መንገድ፣ ሩሲያ ክሪሚያን የጠቀለለችበት ተሞክሮን ያለመ ይመስላል ይላሉ የሰነዱ ታዛቢዎች። እንዲያም ሆኖ እነዚህ ሞዴሎች ስለ ዓለም አቀፍ ሕግ የሚያሳዩት እውነታ ከሀገራቱ ውስጣዊና አካባቢዊ ባህሪ ጋር ይገናኛል የሚሉት አስተያየት ሰጪዎች እስራኤልና ሩሲያ ካላቸው ሀገራዊ ጥንካሬ በላይ የውጭ ተጋላጭነት ስጋቶችን መመከት የሚያስችል ብሔራዊ አንድነት እንዳላቸው በማውሳት የብልጽግናው አገዛዝ የሚመራት ኢትዮጵያ ግን ተጋላጭነቷ የሰፋ በውስጥ ጦርነት የምትታመስ መሆኗ ሞዴሉን እንዳይሰራ ያደርገዋል ብለዋል። የሆነው ሆኖ የብልጽግናው ሰነድ አሰብ የአፍሪካ ቀንድ ክሪሚያ ትሆን ዘንድ ስትራቴጂያዊ ምክሩን ያቀርባል። በመጨረሻም ብልጽግና ሰላሳ ሺህ የሚዲያ ሰራዊት አሰማርቶብናል። ይህንን ያለው የኤርትራ ማስታወቂያ ሚኒስተር ነው የአስመራው መንግስት ቃል አቀባይ በተከታታይ በኤርትራ ላይ የሚቀርበውን የብልጽግና ወታደራዊ ይዛቻና ትይዩ የጦርነት ፕሮፓጋንዳ ለመመከት ተከታታይ ምላሽ በመስጠት ተጠምደዋል። ብልጽግና በበኩሉ የኤርትራ ክህደት የሚል የሚዲያ ዘመቻ በስፋት ከፍቶ ታይተዋል። በፋና ቴሌቪዥን የተላለፈው የኤርትራ ክህደት ፕሮግራም ቀዳሚ ማሳያ ነው። ከዚህ ጎን ለጎን አቶ ገብሩ አስራትን ስለ ኤርትራና ህወሓት እንዲናገሩ በማድረግ የጦርነት ፕሮፓጋንዳው አካል አድርጓቸዋል። አቶ ገብሩ አስራት በብልጽግና ልሳን ቀርበው የህወት ዓላማ ስልጣን መያዝ ሲሆን የሻቢያ ዓላማ ደግሞ ኢትዮጵያን ማፍረስ ነው በማለት ጽምዶ የተባለውን ጥምረት ሲያወግዙ ተደምጠዋል። አቶ ገብሩ ህዋትንና ኤርትራን በወገዛ እንደበታቸው፣ ስለ ጦርነት ፖሊሲ ባለቤቱ ብልጽግና ግን ምንም ያሉት ነገር የለም። ይህም የኤርትራን ክስ የሚያጠናክር ሆኖ ታይተዋል። በአስመራው መንግስት የማስታወቂያ ሚኒስትሩ በኩል ይፋ የሆነው መግለጫ ብልጽግና 30 ሺህ ሰራዊት አሰማርቶብናል ይላል። የማነ ገብረ መስቀል በይፋዊ ገጻቸው ላይ ባለፉት ሁለት ዓመታት የብልጽግና ፓርቲ የሚመራው የኢትዮጵያ አገዛዝ በኤርትራ ላይ የፕሮፓጋንዳ ዘመቻ ከመክፈቱ ጎን ለጎን በቀይ ባህር መዳረሻ ላይ ወታደራዊ ወረራን ለማድረግ ተዘጋጅተዋል። ይህ የግዴለሽነት ዘመቻ በየዕለቱ ሰበር በሚሉ አጀንዳዎች የታጀበ የጦር መሳሪያ ግዢ የተመለከቱ ጉዳዮችን ያቀፈና በተቀናጀ የሚዲያ ዘመቻ የሚመራ ነው ሲል ወንጅለዋል። ዘመቻው የመንግስት ሚዲያዎችን ጨምሮ በተለያዩ መድረኮች በየዕለቱ የሚዲያ ዘመቻዎች የተጋነኑት የብልጽግና ወታደራዊ የበላይነት የያዙ ጉዳዮች የሚያራግቡት ዓለም አቀፍ ህጎችና መመዘኛዎች በሚጻረሩ መልኩ ነው ብለዋል። ዘመቻው እየተራገበ ያለው የባህር በር መዳረሻን በተመለከተ ሰፊ ዲፕሎማሲያዊ ድጋፍ እንዳለ በሚያመለክቱ ቅዠት ዙሪያ ነው ሲልም አያይዞ ጠቅሰዋል። በጸረ ኤርትራ ሚዲያ ዘመቻ፣ ወታደራዊ ክፍሉና የተለያዩ የማህበራዊ ሚዲያዎች አክቲቪስቶች ሁሉም በዚህ የሐሰት መረጃ ዘመቻ ተሳታፊ ናቸው ሲልም ክሱን አስቀጥሏል። አክሎም ብልጽግና 30 ሺ የሚዲያ ሰራዊት አባላትን ማሰማራቱን የገለጸው የአስመራው መንግሥት ቃል አቀባይ በክሱ ላይ እንዳመለከተው ብልጽግና ያሰማራው 30 ሺ የሚዲያ ሰራዊት በተሰጣቸው መለያዎች ወይም ገጾች ላይ አስተያየቶችን በመለጠፍ ተጠምደዋል ሲልም ከሷል። ዘመቻው በተለያዩ ማዕዘናት በሺዎች የተከፈተ ቢሆንም ውጤታማ ግን መሆን አልቻለም ሲልም የዘመቻውን ውጤት ለማሳነስ ሞክረዋል። እንዲህ አይነቱ መልከ ብዙ ዘመቻ የመወረር ስጋት የፈጠረባቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ ይገኛሉ። በትናንትና ሁለት ካይሮ የገቡት ኢሳያስ የመጀመሪያውን ውይይት አድርገዋል። ግብፅን አጋር የማድረግ የጉዟቸው ዋነኛ ዓላማ እንደሚጠበቀው የተሳካላቸው መስለዋል። ኢትዮጵያን በመክበብ ላይ ያለችው ግብጽ ለኢሳያስ አፈወርቂ ለሉዓላዊነታችሁ እና ለግዛታዊ አንድነታችሁ ድጋፍ ለማድረግ ቁርጠኛንን ያለችው በመሪዋ አልሲሲ በኩል ነው። አብይ አህመድ ከአካባቢው ሀገራት ጋር በሚከተሉ ጦረኛ ፖሊሲ የተነሳ የዲፕሎማሲ ውድቀት በገጠማቸው ቁጥር እድሎችን ለመጠቀም ጥረት ላይ የምትገኘው ግብጽ ከዚህ ቀደም ለሞቃዲሾ መንግስት አይዟችሁ፣ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነት እኛ ድጋፍ እናደርጋለን፣ በማንኛውም መንገድ የሚል ተመሳሳይ ምላሽ መስጠቷ ይታወሳል። ይኸው ንግግር ቃል በቃል ከወደ ካይሮ ለአስመራ የተሰጠ ድጋፍ ሆኗል። ሁለቱ መሪዎች የቀይ ባህርን ጸጥታ ለማረጋገጥና የባህር ትራንስፖርትን ደህንነት ለማስጠበቅ በቅንጅት እንሰራለን ብለዋል። መሪዎቹ በቀጠናው አጋራችን ለሚሉት ለሱዳን ብሔራዊ ጦር ሰራዊት ድጋፍ መስጠት እንደሚያስፈልግም አጽንኦት ሰጥተዋል። ሰራዊቱ ግን ሰሞኑን ከባድ ወታደራዊ ሽንፈት ገጥሞታል።